እየገባኝ አይደለም ግን ፍየሏችን የኔ ናት እያልኩ ነው መሰለኝ። የኔ ናት አለን። እግዚአብሔር ይመስገን። ሰላማቸው ብዙ ትርፍ ይበልኝ። ውድ የኔ ራያ ተከታታዮች ዛሬ ደግሞ እወዳለሁኝ ኑ ይህቶች የጋራ ነበር የመጣሁት ቪዲዮ ለመስራት እና ግራካሱ እያለን ይሁን ሀሳብ መጣልኝ። እንዴት ምን ሀሳብ መጣልህ አትሉኝም? ግን ለዚህ ቪዲዮ እስከ መጨረሻዩት ይሄን ቪዲዮ ማለት ነው እስከመጨረሻዩልኝ ሳብስክራብ፣ ሸር በማድረግ ተባበሩኝ ማለት ነው እና እንደምታዩኝ ማለት ነው ይሄ ጋሪ ልብስ ይዤ ምናምን ማለት ነው ለቲክታክ የሚሆን ቪዲዮም ለመስራት ከዛ ደግሞ ከዛ ደግሞ አንዳንድ ቪዲዮ ለመስራት ነበር የመጣሁት። ግን እዛ እያለሁኝ ይሁን ሀሳብ መጣልኝ። ምን አይነት ሀሳብ እንደመጣልኝ ታውቃላችሁ? ግን ሰብስክራይብ ሸር እያደረጋችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉን። እኛ እንግዲህ ያለ ነው ሁለተኛ ድልድይ፣ ሁለተኛም አልደረስንም ትንሽ ዝቅ ብለን ከአንደኛው ድልድይ ደግሞ ከፍ ብለን በጣም ከፍ ብለን ማለት ነው እና እዛ ጋር ያለነው አጋጣሚ የሆነ እረኛ ፍየል የሚጠብቅ ሰው አገኘሁኝና እንድን የሚያክል ሰውዬ ነው። እና እሱን አየሁትና ፕራንክ ላረገ አሰብኩኝ። እንዴት አድርገህ ብትሉኝ፣ አሁን ባለፈው የሆነች ፍየል ጠፍታብን ነበር። እና እቺ ፍየል የኔ ናት የኔ ናት ብዬ ክር እለዋለሁኝ ማለት ነው። እንከራከራለን። ምን እንጃ ዱላንዳ ዝርብኝ ግን ፈርቻለሁኝና ዱላንዳ ሰ እንደ ይህን ይሄን ይመስላል ፍራንኮ፣ ይሄን ነበር ያሰብኩት ማለት ነው። እንጃ ግን ሲታይ ልጅየው በጣም የዋህ ይመስላል በጣም የዋህ ነገር ነውና እና ይሄን ለማድረግ አስቤያለሁ ከተሳካልኝ፣ ከዛ ደግሞ ይሳካልኛል ብዬም ተስፋ አደርጋለሁ። ከዛ ምን እንደሚል ለመስማት ያክል ነው። እና ውድ ቤተሰቦቼ አብራችን ቆዩ፣ ተቀላቀሉን፣ ይሄን ቪዲዮ እስከመጨረሻ እዩልኝ። እሺ ውድ ቤተሰቦቼ በጣም ወዳችኋለሁ። አሁን ዳይ ሊሄድ ነው ማለት ነው፣ እየሄድኩኝ ነው ማለት ነው። ተከታተሉ። ወንድም አማን ነው ው እንዴት ነው? አለ ሰላም ነው። ምን እየጠበቅ ነው? እየ እየጠበቅ ነው። ታዲያ እንዴት ነው? እረኛ መሆን ያምራል። ታዲያ ብቻ ሁልጊዜ እዚህ ነው የምትውለው እንትን ለማለት ፈልጌ ነበር። አንድ ጥያቄ ነበረኝ። ባለፈው አንድ ፍየል ጠፍታብን ነበርና እንት እ ደግሞ አጋጣሚ እዚህ ጋር ስላየኋት ነው እዚህ ጋር እንት ስላለች እኮ ነው አለች ያልኩህ እንጂ ወይ አለችስ። እሷን ስለሆነች ነው እርግጠኛ ስለሆንኩኝ ነው የጠየቅኩ። ማለት አራት ቀን አምስት ቀን ነው የጠፋችው ያቺ ፍየል እና አጋጣሚ እዚህ ቪዲዮ ለመስራት ነበር የመጣሁት እነዚህ እና አየኋት። ዋ ያቺ ፍየል እሷነት አደለችም ለማለት ነበር የመጣሁት። ሁልጊዜ አንተ ነው የምትጠብቃቸው እርግጠኛ ነው በቅርብ ቀን ምናምን እንዳይሆን የገባው ቀንማለበቀንቀእኮች እኔ አሁን እስካሁን ድረስ ማለት ነው በፀባይ እያናገርኩ ነው። በምታምንበት ነገር ማለት ነው ወይ ያንተ ፈልጌ ሳይሆን እኔ ራሴ እየተከራከርኩ ያለሁት እንጂ የኔ ያለው ነገር እንዴት ይከራከራል? እኮ የምሬ ነው። ለምንድን ነው የምትስቀው? ቁም ነገር ነው እየጠየኩህ ያለው። በተኔ ነው እና ፍየሌ፣ እንግዲህ እች ትመስላለች ማለት ነው። እችን የእኔ ናት። እረ እች የራሴ ስለሆነች እኮ ነው የእኔ ናት ብልህ፣ ያለው እንጂ አዎ፣ የእኔ ስለሆነች እኮ ነው የእኔ ናት። እርግጠኛ ነህ? በምን እርግጠኛ ነህ? እኔ እኮ እርግጠኛ ስለሆንኩኝ ፍየሌ ስለሆነች ነው። ምን ምልክት ምልክት እንዳላትማ? ይሄው አንድ ጥጃ ናት። ከዛ ደግሞ ቀይ ናት ፍየሌ። ነ ገንዘብ ንብረት እንኳን አጥቶ ይብሪኩ ነው። አንተ እየሳከስክኝ ነው። ምግኔ ምረን ይያል እዚህ ከፍየሌ እኮ እየሳክ፣ ለምን ትስቃለህ? ወይስ ናት ስለሆነች አይደለም ትስቃው የራሴ ከሆነች በስተቀር ካልሆነች በስተቀር ዋ ለምን እንደዚህ ምናምን ትላለህ፣ ምናምን ብለ ቆጣ ቆጣ ትለኝ ነበር። አሁን ግን የራሴ ስለሆነች ስለተነቃብህ ነው እንግዲህ የምትስቀው፣ ያለው ስለተነቃብህ ማለት ነው። የራሴ አይ ለባንህ እያልኩህ አይደለም። አሁን ማኩ ተናገር። አ ለባንህ እያልኩ ሳይሆንስ በቃ የራሴ ናት፣ የራሴ ናት፣ የራሴ እኔ ደግሞ ያልሆነ ነገር እኮ ነገርኩ እ ምልክቷን ነገርኩ አንድ ጥጃ ጥጃ ናት። ከዛ ደሞ ቀይ ናት። ከዚህ በላይ የማስረጃ ምን አለ? አለንእ የማን ነው የምንጠብቃቸው? ብርሃኑ ማነው አባታ? ታውቀው ታዲያ ስልኳለህ። እኔ አንተ የምትለው ምንም እየገባኝ አይደለም? ግን ፍየሏችን የእኔ ናት እያልኩም፣ እቺ ማለት ነው የእኔ ናት፣ እቺ ያንተ አይደለችም፣ የራሴ ሱጣ ወይስ ያየው የሰማው ነገር አለ? የራሴን ስለሆነች እኮ ነው። እልቀቃት አሁን ሌላ ነገር ጠብስ ምናምን፣ ተው ልቀቃት፣ አንተ እልቀቃት እርክራት፣ የራሴን ስለሆነች እኮ ነው። በመኪና ተሳፍረ መተህ ለማንኛውም ማለት ነው ከየት እንደጠፋች ከላ ወደ ታች እዚህ ቀር የኛ እኮ የጠፋቸው ማለት ነው። ከዛ ትምህርት ቤቱ ታውቀዋለህ፣ ታዳጊዋ ዞሮ ሁለት አካባቢ ከዛ ነበር የጠፋቸው እና ፍየሬን አሁን አጋጣሚ በአጋጣሚ ነበር የመጣሁት ፍየሬን አግኝቻለሁ። ፍየሬ የምሄድ ምንም የሚከለክለኝ ሰው የለም ማለት ነው።

ለማንኛው ፍራንክ አርጌ ያለው ይቅርታሽ፣ በጣም ይቅርታሽ። እና ፍራንክ ከዚህ በፊት ካሜራማን ይዘው ምናምን እዚህ አካባቢታቸው አጠቅም ተቀይመኝ ነው። ግን የሆንክ አዛ ነገር ነው፣ ከባድ ነው ማለት የራስህ ያለሆነ ነገር ይኔ ነው ምናምን ስትለው በጣም እኔ እንዳሰብኩ ግን አልሆን ከ ማለት ዘራፍትልኛለህ ምናምን ብዬ ነበር ያሰብኩት፣ ግን እንዳሰብኩት አይደለም። የዋህ ነው የዋህ ነገር ነህ። አይ እኔም እና በጣም ይቅርታችን ወንድሜ ፍራንክ አድርጌያለሁ። ይኸው ቪዲዮው እያየኸው ነው አየኸው። ደብቄ ነበር እንትን ያልኩ፣ እና በጣም ይቅርታሽ፣ አሁንም በጣም ይቅርታ ያልኩ ነው። እና ውድ በሰዎች ይሄን ይመስላል። ዛሬ ግራ ካህሱ ይሄን ለመስራት እንትን ለመስራት ነበር የመጣሁት። ዝም ብዬ አንዳንድ ነገር ጣጣዎቹ ካገኘዋቸው ብዬ ነበር የመጣሁት። እና ግን በአጋጣሚ የሆነ ፍየል የሚጠብቅ ሰውዬ ይሄን አገኘውኝና አንዲት ባለፈው ፍየል ጠፍታብኝ ነበር ምናም ብዬ አዛ አርጌዋለሁኝ። አሁን ልዩ ግን በጣም የሚያሳዝን ነበረ። ምትለው ነገር አለ። ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኛ። ወዳችኋለሁ።